ሰላም አለይኩም ወራህመቱላሂ ወበረካቱ። ጓደኞቼ እንዴት ናችሁ? ሰላም ናቸው ወይ ያላችሁ? በሰላማችሁ ሳለኝ ታሪክ ይዤላችሁ የመጣው ኩብዝ ሐሚራ የሚሉትን ነው። የተጠቀምኩትኝ ትንሽ የዛፈረውን ዱቄቱ ጥንጥዬ ያልተፈጨው ትንሽ አንድ ሲኒ ስኳር፣ ሁለት ማንኪያ የዱቄት ወተት፣ አንድ እንቁላልና ትንሽ ግማሽ ማንኪያ ሄል፣ አንድ ማንኪያ እርሾ ነው የተጠቀምኩትኝ በዚህ በምታዩት መልኩ ከቦካ በኋላ ለአርባ ደቂቃ ቁጭ አርጌዋለሁ ኩፍ እስኪል። ከዛን ኩፍ ካለ በኋላ አንድ እንቁላልና ትንሽ የነሱ ቂቤ ሰም ነው የሚሉት አዘጋጀሁኝ። ከዛን ቂጣውን ምጣዱ ላይ የሚጠብ የራሱ የሆነ መጥበሻ አለው። በዚህ መጥበሻ ላይ ካረኩትኝ በኋላ በብሮሹ ቀብ አድርጌ ሲምሲሙን በተናረኩበት ያውን በምታዩት መልኩ እንደዚህ ይበስላል ማለት ነው። ይሄው ከወደዳችሁ ሰርታችሁ ሞክሩ። እወዳችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ። በነጭው ዱቄት መጠቀም ትችላላችሁ።